መስቀላላችን ነው። መስቀል መዳኛችን ነው። አሜን። ኢየሱስ መድሃን ያለን ጌታ የክርስቶስን ፍቅር ላሳያችሁ በዮሐንስ ወንጌል ምዕራፍ አስራ አምስት ላይ መሰረት አድርጌ እናገራለሁ። በኢየሱስ ስም አነባለሁ። እኔ እንደ ወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህች ትእዛዝ ናት። አሜን። ነፍሱ ስለ ወዳጆች ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። አሜን። ከዚህ የሚበልጥ ፍቅር ለማንም የለው ነፍሱ በቃልና በስራ በድርጊት በሁሉ ነገር መዋደዳችን እንድናሳይ ጸልያለሁ። ኢየሱስ መዳን የዓለም ጌታ ነው። አሜን። አሜን። አሜን።